ማን ነው ንግዱን ዓለም አቀፍ በማድረግ ትርፉን መጨመር የሚፈልግ? ሰላም፣ እንዴት ናቸው? ገሳማ ግሩፖች ነ ኢንተርናሽናል ትሬድ ኢምፖርት ኤክስፖርት ዶክመንቴሽን ኮርሳችንን በምዝገባ ላይ ነው ስለምናስቀምጠላችሁ ስልክ በመደወል ምዝገባችሁን ማጠናቀቅ ትችላላችሁ። ሌላው ዲጂታል ሴልስ ኤንድ ማርኬቲንግ ኮርሳችን በቅርቡ የሚጀምር ስለሆነ ለእሱ መመዝገብ የምትፈልጉ ኮሜንት ላይ እንድታሳውቁ እንጠይቃለን። እናመሰግናለን። ሰማርጉ ሴል ማርኬቲንግ ላይ አውትሶርስ ኮንትራቶችን ተቀብሎ ይሰራል እስካሁን ድረስ ከስድስት በላይ ሴት ካምፓኒዎች ጋር አብረን እየሠራ እንገኛለን። ከዚህ በኋላም ደግሞ ፐርሶናል ዴቨሎፐሮች እና ሌሎች ሪስቴቶችን ኮንትራት ሳይን ለማድረግ በፕሮሰስ ላይ ነን እና ሪስቴት ሴልስ ላይ ወይም ሪስቴት ሴልስ ማርኬቲንግ ላይ ሰርታችሁ የምታውቁ ከዚህ በፊት ኤክስፔሪንስ ያላችሁ አምስት ሴቶች እንጨርና መስራት እንፈልጋለን። ይህንን ስራ የምትፈልጉት ወይ ደግሞ ይህን ድል መጠቀም የምትፈልጉ ከዚ በፊት ኤክስፔሪንስ ያላችሁ በምናስቀምጥላችሁ ስር ወይም ያላችሁን ሲቪ እንድትልኩልን ወይ ደግሞ ብራችነታችሁ ሲሆን አስከፋፊ እንደዚህ ቢሯችንም መገናኛ ሲቲ ነው ስምንተኛ የኢንተርናሽናል ትሬድ ኢምፖርት ኤክስፖርት ዶክመንቴሽን ኮርሳችን የሚጀምር ይሆናል። ኮርሳችንም በሁለቱም ሴሽን ማለትም በአምስት ቀን በተከታታይ እና በሳምንት ለሁለት ቀን ለአንድ ወር በሚቆይ ሴሽን በጠዋት ወይም በማታ የሚጀምር ይሆናል። ኮርሳችን ስለ ኢምፖርት ስለ ኤክስፖርት ስለ ዶክመንቴሽን ስለ ኢንተርናሽናል ማርኬት ሎጂስቲክስ እና ከስተምስ ክሊራንስ ላይ ያተኩሩ የሚሰጥ ይሆናል። ኮርሳችንን ተመዝገቡ እያልን እንጋብዛለን። ቸለን ሰላም ሰላ እንዴት ናችሁ? ገሳማ ጎርኮች፣ ስለ ኮርሳችን የተወሰኑ ጥያቄዎችን ጠይቃችሁ ነበርና እሱን ለማብራራት አገር ውስጥ ባለኝ ሰርቲፊኬት እንሰጣለን የሀገር ውስጥ ማለት ነው ኢንተርናሽናል ሰርተፍኬት አይደለም ግን የኮርሳችን ታይትል ኢንተርናሽናል ትሬድ ኢምፖርት ኤክስፖርት ዶክመንቴሽን ይባላል እነሱን ለመመዝገብ በምናስቀምጥላችሁ ስልክ ደውላችሁ መዝገብ ሬጅስተር ማድረግ ሬጅስትሬሽን ሊንክ እንልክላችሁ ማድረግ ትችላላችሁ ለሚቀጥለው ኮርሳችን ሳሚ የሚጀምር ይሆናል መዝገብ እንዳልኳችሁ ደውሉልን አመሰግናለን ሰላም እንዴት ናቸው ገዛማ ግሩፖች ባለፈው እንደነገር ናችሁ አውትሶርስ ተቀብለን ሴሲንግ ማርኬቲንግ ላይ ከምንሰራባቸው ፕሮዳክቶች አንዱ የግራኒት ፕሮዳክታችን ነው። ከአንድ ትልቅ ድርጅት ተቀብለን ማርኬቲንግና ሴሲ ሰራ እንገኛለን። ግራኒቶቻችንም ከተለያዩ ጊዜም ከአክሱም ከአረብና ከሌሎች ቦታዎችን ጨምሮ እዚሁ የሚመረት ፋብሪካችንም እዚ አዲስ አበባ ነው። በተለያዩ የክለር አማራጮች በተለያዩ ኳሊቲ መጠርና የአቋረበት ሁኔታ በደንብ በቆንጆ ኳሊቲ የምናቀርበ መሆኑን እናሳውቃችሁ እንወዳለን። ከዛ ደግሞ የዴሊቨሪ ጥያቄዎች ብዙ ጊዜ ስላሉ ባይ በጣም ኦንታይም መሆናችን ያጋጥላችሁ እንፈልጋለን። ኮንስትራክሽን የምትሰሩ የራሳቸውን ህንፃ እያደረጋቸው ያላችሁ ወይ ደግሞ ኮንስትራክሽን ተቋራጮች አብራችሁ ሰሩ የምትፈልጉ፣ በልክ ኦርደሮች ተሻ የምትፈልጉ ደግሞ ልታናግሩ ትችላላችሁ። ስልካችን እናስቀምጥላችኋለን። በተለያየ ከለር አማራጭ ለን የኳሊቲ ሽ ትናይለን ቆንጆ ነገር እናቀርባለን ማለት ነው። እናመሰግናለን።